እሱ ላይ የምር ነው። አናዴ በጀማሪ መሸነፍ አለበት ወይ? ቤታ ከሎዛ ከሸነፍሽ ባናዴ ይተከላል። ባናዴ ሎዛ ወደ እግዚአብሔር ተመለሺ። ምን ማለት ነው? ሎዛ ወደ እግዚአብሔር ተመለሺ። ምን እየተነበርኩ እንዴ? ድሮስ ጋይ ጋይሴ፣ ሰምታችኋል። እኔ ካሸነፍ በናት ይተከላሉ ብላል። በናቱ ይተከላል ማድረጊያም ከአሁን በኋላ ቤታ እና ብላኝ እንደማልሄድ በጭራሽ ነው ማለት ደብል ደብል። ጋይስ ደብል ነው የሚባለው አሁን። ደብል አድርጎት አንተ በልልኝ እንደምን ይናውቃል አላለችም ሰው አለ እና ታወርዶም

ትንሽ የሆነ ፍላወራ አለች። አስር ፍላወራ አሁን ደብሎ ነው አሁን አሁን ትሪፕል ነው የሚባለው ነገር ነው። እስኪ የሆነ ተለቅ ጋለሪ ቢሆን ይችላል። ጋለሪ አልኩኝ ጋላክሲ

በቃ የቀጠሮ ጌም እንጫወት። ምናየውን ጉረር አሸንፈዋለሁ። ቲፎዞ የለኝም እኔ ቲፎዞ ሳልሰበስብ አሸንፈዋለሁ። ደስ አይልም እንጂ ሁለት ወንድም ና አንተ እኮ አንቺ ካሸነፍሽ ጌም አቆማለሁ አልኩ እኮ ኖርማል ጌም ያልኩሽ ኖርማል ጌም ቤታ ሰው የለኝ ብላለች። ሰው ሲኖረኝ አትመጣም እኮ አውቃለሁ። ሰው ሳይኖረኝ ጉሳ ጉሳ ጉሳ ነው የምትጠራኝ አንቺ። የዚህ ሳምንት ያለው የጌሞችን ቅጣት ግን እያየሁ ሲላጭ ሲላጭ፣ ቲቪ ሰበሮ፣ ስልሳ አምስት ኢንች ቲቪ ሰበሮ እየቀለሽ ነው አባቴ ተቀነሰው ገና አራታቸውን መስበር ይጀምራሉ። እዚህ ተቀጠሉ ዋ እኔ አንጦሯን ሀብቴን ሲሰብራት እኮ ታይቼ እኔ እናት ያልች እኮ ያለልኝ አንዱ አንጦር ሀብቴ አረክስ ነው። ግን አስሬ እኔ መሸነፍ አለብኝ። ግን አላሳዘኝ በቲቪ መስበር እንጫወት እንዴ ይላል አሪፍ ጌም ከሆነ ስለፈረው ምንድነው? ቲቪ እገዛለሁ እንችግራለን። እንደዛው ነው ግን ምን አመጣው ነው ዕቃ መስበር? እና እንጫወት እንጫወት፣ ማርያምን ሰብረዋለሁ። ካሸነፍኩማ ደግሞ አንተ ትሰበራለህ። አንተ ገና አዲስ ጎጆ ወጪ አዲስ ነው የገዛሁት። ወይኔ እንኳን አንድ አመት ምናምን ሆኖታል። እንደውም ስንት ኢንች ነው እንጂ ይሰብራታለን እና እንጫወተው ነው ልስበረው? ይሄ እንትኑን ልገዛ አስቤያለሁ በጣም ትልቋል። ኳስ ያለ በጣም ትልቁንስ ሀገር ቤት ቤት

ሳልበላ እራሱ መዛማ አይርበኝም። ማታ የሚርበኝ ነገር ነው የሚገርመኝ ነው። ማታ እኮ ነው ረሃብ የሚነሳው። እኔ አሁን ሚድናይት ድረስ ከቆየሁኝ

አሪፍ ጌም ከሆነ ስትሰብረው ምንድን ነው? ቲቪ እንገዛለን፣ እንችግራለን፣ እንገዛለን፣ እንችግራለን። ግን ምን አመጣው ነው ዕቃ መስበር እንጫወት፣ ማርያምን እሰብረዋለሁ። ካሸነፍኩማ ደግሞ አንተ ትሰበራለህ። አንተ ገና አዲስ ጎጆ ወጪና፣ አዲስ ነው የገዛሁት። የኔ እንኳን አንድ አመት ምናምን ሆኖታል። እንደውም ስንት ኢንች ነው እንጂ፣ ተጠቅልዬ እበላዋለሁ።